ከቃል ተገባባሁባት ይሁን መስቀል ትብታብ አይደለም መስቀል አላት። አንድ ክራ ላይ አይዞ እየተጋርኩ ሁለት ወር እንኩዳዴ ጸልየባታለሁ። ገመድ እና አስማት ሰራሽ እኮ ማለት አሁንም አለቅም። ገነት መንግስተ ሰማያት ቤተሰቦችን ገባለሁ ገነት ነው ቤታችን። አሜን። ይሄ ማንም የማያስበው ነው። እንኳን እና ስታሸንፍ ምን ያህል ታገኛለህ? ስትሸነፍ ምን ያህል ታወጣለህ? ስታሸንፍ ምታገኘው ልትል ነው። የሚወስድ ትልቅ ነው። የሚወስዱ ትልቅ ነው። ስታሸንፍ ትንሽ ነው። እትና ወንድም ስንት አመት ነው? ከያስካት በአምስት አመቷ፣ ገና በልጅነት በአምስት አመት በአምስት አመቷ እንዴት ነው የሚያይኝ

ሰይጣን ምን ታደርገው ነበር? በቃ ህይወቱን እንዳለ እንዲበላሽልኝ። ብር ሲይዝ ማለት ነው አልጠጣ ይለኛል። እንዴት እንደቃጠል ማለት ነው። የሆነ ነገር አጠፋና አበሰጫጫዋለሁ። ከዛም በኋላ ተናዶ ይጠጣልኛል። ህይወቱን ለመለወጥ ሲፈልግ እኔ እጁን ስርር አደረግና ስራ ምናምን ያስጠላልኛል። ሲል እንደ ደስ ሲል ነበረ፣ እንደ ደስ ሲል ነበረ። አዎ አሰርኩት። ኮንትራክተሩ የወደው ነበረ የወደው ነበረ። እኔ ግን አቀያየምኩት። ሰላሳ አምስት ሺህ ብር ቼክ ጽፎ ሰጠው። እሺ ቼክ ሽጥፎ ሰጠውና እንጨቱን ግዛልኝ ሲል እኔ ማለት ነው። ሌላ ብሩንም እናደርገውበት መሀንዲሱን አምጥቼ የበሰበሰ እንጨት ሲገዛ አንድ በቱን ሳጣርኩና ያስኩት ምንም አንድም ነገር ሳይኖርበት ስራ ሲውል የሰላሳ አምስት ሺህ ብር ተናደደበት። እኔም ደስ አለኝ ደስ አለኝ። እንጨት አስገዛው ልጁ ያጠራቀመውን ብር አልጠጣም እያለም ቢሲ ላይ ቢበሳጭም በቁማር ጀመርኩት። ቁማር አዎ ቁማር ነው የምታጫወተው? እሺ የቁማር መንፈስ እዚህ የቁማር መንፈስ ተይዞ ነበር የቁማር መንፈስ የቁማር በቃ ምን በቃው ያለው ነው ሄዳላት ታዲያ ይሄ ከዛ ነው ካስ ቁማር ካጫወተ 10 ሀገር ስንት ብር ተጫወተ ስንት ብር ብር ነው ሰይጣንና አጋንንት ነህ በል፣ ውጣ፣ ተዘጋጅ። መጠጥ ታጠጣዋለህ? አታጠጣው። ቁማር ብቻ ነው፣ ቁማር ብቻ ነው። ለምን አስጀመርከው? ክፋት ግብር ነው። የት ሀገር ነው የተወለደው? ኤርትራ አስመራ ነው የተወለድኩት። የት ነው የያዝከው አንተ ቦታ ላይ ከየት ሀገር የመጣው አንተ? እሷ ከአሜሪካ መታ ነው። እዚህ ያሉትን ይዛ ይመጣችው። እሷ በመምጣቷ የእኛው ይዛ መጣች። ያሳሰረችኝ እሷ ናት። ያሳሰረችኝ ለገብርኤል ገብርኤል ለሷ ሰጣት። ገብርኤል ጋር ሂጅ አለቀሰ። ለሷ ገብርኤል ሰጠህ ታሳሰረችኝ። አመት ታሳሰረች። እኔ ልጁ ተባጭቶ ነበረ ገዝቸው ነበር። እዚህ ያሉት ያው የተለያየ ትርጉም እየሰጡ ከአመት አመት የማይጠፋ ጠንቋይ፣ ከአመት አመት የማይጠፋ ቃልቻ፣ ከአመት አመት የማይወገድ አስማት አንድ ጊዜ እንኳ ጣናሁን አንተ፣ ሰይጣና ጋር ስንት ናችሁ? አስር አቃል ስንት ነው? አንተ ሰባት ሴት እንዴ? እንደዚህ መቸገሩን ታውቃለህ? ያውቃል ዝም በል። ኢትዮጵያ ያስገባች ናቸው። ከንደባቸው ሁሉ ገዛው ትን ገጀራ ወደ እግዚአብሔር አለቀሰና አስቆመኝ። ወይኔ ገጀራ ገዝቶ ነበር። አሁን ሰዓት የሚመስል ገጀራ ምን ልታደረገው? አለቀሰ ወደ እግዚአብሔር። ምን ልታደረገው ነው የገዛው? እንጨቱን አብረው ያስገባውን ግን እሱ አይደለም እኔ ነኝ። አይኑን የሸፈንኩበት እኮ እሱን ላስገድለው ነበረ። ወደ እግዚአብሔር ልጁ አለቀ ያስገዛው ገጀራ ከዛ 150 ብር የገዛውን አንተ ይህንን ይዛ አትሄድም ብሎ ጓደኛው አስጣለው፣ አስጣለኝ። ከዛም በኋላ እኔ ተበሳጭኝ። ገዛል። አንተ ነው የገዛው ሰይጣን። አዎ አዎ አዎ፣ 150 ብር፣ 150 ብር ብር የገዛሁትና ከዛ ወደ እግዚአብሔር አለቀሰ። ሰው የገነባውን ሕንፃ እንደ ማፍረስ ይቆጠራል ብሎ ወደ እግዚአብሔር አለቀሰብኝ። እንዴት አድርጌ እሱን ላጥፋው ብሎ አለቀሰና እኔን አሰረኝ። የተቆጣጠርኩትን ልጅ ጓደኛ የነበረ

ግባ እንጂ እዚህ ወዴት ትግደረደራለች? ተዘጋጅ አሸንፈዋለሁ። አንተ ዓለምን ብትገዛ ላይ ትለኛለች፣ አስገባችኝ። ወይኔ እናት ልጇን ወደ ቤተ ክርስቲያን እየወሰደች ማሳደጓ አሁን ለመጣው የአደገኛ መንፈስ ኃይል ነው ይሆናት። ዛሬ እናት ልጇን እየጎተተች የምትወስደው ወደ ናይት ክለብ ነው። እናት ልጇን እየጎተተች የምትወስደው ወደ ሆቴል ቤት ነው። እናት ልጇን እየጎተተች የምትወስደው ወደ መዝናኛ፣ ወደ ባህር፣ ወደ ምናምን፣ ወደ ፍሏ ምን ነው ምናምን ነው። እዛው ተለክፈው ይመጣሉ። ቤተክርስቲያን የሚባለው ነገር ያንገፈግፋቸዋል። ባይሆን ደስ የሚላቸው የመናፍቁ አዳራሽ ነው። ዘመናዊ ነው፣ ዘመናዊ ነው። እሱ በልተ ተምርክ ረዛይ ይዘማን ዘሯን ጠቅላላ ንስሐ አስገብታ ስጋው ደግሞ አስቀረበቻቸው የሞቱት ተምልጦኛል ያሉት ግን ሳይቆርቡ እንዳይሞቱ እያለች ምናባት አገባት እሷ ምናገባት ለጎረቤቱ ለጎደኛ ሜዳ ላይ ለሚጣሉ ልጆች ስንት ፀልታ እንዳለች እሷ ምናገባት ምን አገባት? ኩላሊታቸው የሚሸጥ ሕጻናት አረብ ሀገር የሚሸጡ ትንንሽ ሕፃናቶች የሚሄዱትን ሁሉ እግዚአብሔር አንተ አስባቸው አስባቸው እያለች ታደራለች። እሷ ምን አገባት? ምን አገባት እሷ? ንገሮኝ እስኪ ምን አገባት? ለዚህ ሁሉ ሰው ግን እሷ አያስርም እሱን ያመጣችው እሷ ነች። የመናፍስቶች ዘመቻ ምን ያህል የረቀቀ አካሄድ እንዳላቸው በዚህ ነው የምታውቁት። ምክንያቱም እንዴት ተደርጎ እንደተወረርን እንዴት ተደርጎ መናፍስት በረቀቀ ስልትና ጥበብ የሰዎችን ልቦና እንደቀለበሰ የምናየው ይሄንን ነው። ሌላው ደግሞ ታላቅ የሆነ የዘመቻቸው አካል ሚስጥራቸው መውጣቱን መገንዘብ ነው። አይገባንም። አሁን እኮ ይሄ የጠላቶቻችን ሚስጥር ነው አይደለም የሚለውን ነገር ውስጣችን በሌላ ድጋፍ ስለሚኖር መረጃውን እንደ መረጃ እንቆጥረው። ስለዚህ ቲያትር እንደምናይ አድርገን ስለምናይ በህይወታችን ውስጥ ቦታ የለውም በል፣ ጣፍ፣ ተዘጋጅ።

አክሊሉ አክሊሉ ማ አክሊሉ ተከስተ ይባላል። እሺ አክሊሉ ተከስተ ከየት መጣው? ከእንግሊዝ ሀገር ነው የመጣው። ከእንግሊዝ ሀገር በልተነሳ በርታ ይዞ ማነ ባዘዘው ወይ ባዘዘው የሆነ ገጀራ ገዝተ ነበር ገዝቼ ነበር ለምን ማለት ማንድ ሱ ስራ አይነ ሲያወላቅ ምን እሱ ነው ብዬ ነበረ። በጣም ወደ እግዚአብሔር አለቀስኩኝ። ከዛም በኋላ በአጋጣሚ ጓደኛዬ መጣና ተው ይቅርብ በቃ እግዚአብሔር አላማ ይኖረዋል ብሎ አለኝ። ከዛ በዛው ተውኩት። ደግሞ ብርህንም በቁማር ጨረስከው ተሰቃየኝ። እኔ በቃ ምንም ነገር መጠጣት ምንም ነገር ስለማልፈልግ በሰዓቱ እስከ 3 ሰዓት እስከ ሁለት ሰዓት ባለው ቤት ውስጥ ነበር የምገባው። ቤት ውስጥ ስገባ በቃ ይጨንቀኛል። ከዛ ሁሉም ነገር ሲያቅተኝ በቃ ወደ ቁማር ሄድኩ። በቃ ሰስፔንስ ነው የሚያደርገኝ። በጣም ነው ደስ የሚለኝ ምናምን ነገር። ብሬን እንዳለ ጨርሻለሁ። ህይወት ሁላ ጭንቅ ብሎኝ ነበር። በጣም ግራ ተጋብቻለሁ። ለሰው ሁሉ ነገር ማንንም ሰው መርዳት ያስደስተኛል በቻልኩት አቅም ማለት ነው። አቅም ኖሮ ሳይሆን በቃ በቀን 150 ብርም፣ 160፣ 200 ብርም ይከፈለኝ ነበረ። ከዛ እጄ ሁላ ተሳሰረ፣ ስራ አስጠላኝ። 8 ወር ያለ ስራ ቁጭ ብያለሁ። ቢኪራይ ደግሞ 500 ብር እከፍላለሁ፣ ቁማር ጫወታለሁ። ህይወት ሁሉ ብልሽልሽ ስትልብኝ በቃ ገብርኤል ሂጄ አንተ እንዳረክ አድርገኝ በቃ እኔ በአንተ ሙሉ ልቤ ያምናል ቅዱስ ገብርኤል ብዬ አልቀስኩኝ። ይሄው ዛሬ እግዚአብሔር የተመሰገነ ይሁን። ዛሬ ብርሃን እንዳየው ነገር ነው ቆጥረው ነው። አንቺ ነሽ ዘሽ የመጣሽው አባታችን እግዚአብሔር ይመስገን። ለራስሽ ነው መጣሽ፣ ለቤተሰብ ነው የመጣሽው። አንቺ ማለት ለራሴ ስልጣን የሎም እኔ ላይ ብዬ ነበር። እኔ እንደዚህ ይሆናል ብዬ በእውነት አላሰብኩም፣ ግን በቤተሰቦች ላይ የሚደርሰው መከራና ስቃይ ሳስበው በቃ እኔ ተኝቻ አላድርም። ለምን አምላኬን በጸሎት መጠየቅ ስላለብኝ። እናቴ በሽተኛ ነች፣ አባቴ በሽተኛ። እናቴ ከዘጠኝ ዓመት በፊት ሞታ ነበረ። በቃ ምንም አትተነፍስ ምን አትል ነበር። እግዚአብሔር አምላኮ የዛሬውን አርብ አትግደልብኝ፣ የሚቀጥለው አርብ ግደላት አልኩኝ። ፕሌላ ሆኝ እስክ ደርስባት ስመጣ በቃ ምንም አትተነፍስም። ብቻ ዶክተሮች እንደዚህ አይተው ያውቃሉ መኖሯል እና ለአቡነ ኪሮስ ተሳልኩኝ። አቡነ ኪሮስ እርስዎ እዚህ ልጆች ሰው እየመጣ አርግዘን እንውለድ እያለም ገድሎትን ያዝላል። እኔ ግን እናቴን አርግዤ መውለድ ፈልጋለሁ እናቴ እንዳትሞትብኝ አልኳቸው አልቋቸው እሺ ብለው፣ ይኸው በህይወት ቆማ ይኸው አለች እስካሁን። ደስ ዘጠና ስምንት ዓመቷ ነው አሁን በህይወት ካለች ማለት ነው። ከዛ ጊዜ ጀምሬ በቃ ቤተሰቦቼ በሙሉ ያሳዝኑኛል። አልተኛ ምጸል ያለሁ በጣም ነው የምጸልየው። አንቺ ላይ እንዳለ አላወቅሽም እኔ ላይ እንዳለ አሁን የእርሶን ትምህርት በጣም ነው የምከታተለው። በሙሉ መከታተል ስጀምር እንዴት መጸለይ እንዳለብኝ ቅደም ተከተሉን ስረዳ ራሴ ላይ እንዳለ ታወቀኝ። ለምን በምጸልይ ሰዓት ጥቅ ጥቅ ጥቅ ያደርገኛል ጭንቅላቴ? እየደረስኩ ብነ አሸንፋለሁ፣ ቅዱስ ሚካኤልን ይዤ በእውነት አፍሬ እንደማልመለስ በሙሉ ልቤ አምን ነበረ። ግን ትንሽ የምጠራጠረው ምንድን ነው? ጎረምሶች ናቸው ወንድሞቼ፣ አይመጡልኝም እሺ አይሉም። እና ቅዱስ የካ ሚካኤል ነው ያሳደገኝ። እንዴት አሳድገህ ለፍጡር ትሰጠናለህ ብዬ እንደዚህ አደረግኩ። እቺ ነጭ ነጭ ነጭ፣ እቺ ደግሞ ጥቁር ክር ነች። ይሄ ደግሞ ቀይ ክር ነው። ጥቁሩን ጥቁሩን ክር በራሳችን ኃጢአት፣ በቤተሰብ ኃጢአት መሰልኩት። ኃጢአታችን እንደዚህ ቢጠቁር በክርስቶስ ደም እንደዚህ አንጽተህ እንደዚህ አዲስ ነጭ ታደርገኛለህ ብዬ አመንኩ። እችን ገመድ ደግሞ ማለት ነው አርባ አንድ ጊዜ ቆጠርኳትን ያሰሩብንን አላውቅም እንግዲህ በአርባ አንድ ክራሽ ራሽ ሰው ማስረው ከሆነ በአርባ አንዱ ይፈታ። ከዛ በላይ ያሉን ደሞ መዳን ያለ ማንተፈታው ብዬ ለእግዚአብሔር ሰጠው ማለት ከዛ እችን ገመድ ይዤ ወንድሜ እምቢ ሲለኝ ጭንገመድ ጎትታታለሁ። እዚህ ጋ መጥቶ ትላንትና ከመኪና አልወርድም አለ በቃ። ጓደኛዬ እዛጋ አለች፣ ይኸው እሷም ታማ ከኔ ጋር ነው የመጣችው። ለቤተሰቦቼ ብላ እሷም ራሷን ማታልዛንች። እና እሷ ሄደሽ እስኪ ፓስፖርታችን ይጠፋ ላንድ ላንተን ነው የምናምነው ያዝ ብላ ስለ ጣንገት ይቆረጥ ለሱ ስጪ እሱ የያዝ ቦርሳችሁን እንጂ እኔ አልመጣም አለ እንዴ! ቅዱስ ሚካኤል እዚህ ግቢ ውስጥ አስገብተህማ እንዴት ብዬ ጭንገመድ ጉልት ሳረጋት መጥቷ አጠገቤ እዚጋ ቆመ፣ ወንድሜ ማለት ነው። ጎበታ ገመዷን የምትጎትችው እኔ ከቅዱስ ሚኪኤል ጋር ቃል ኪዳን ተገባባሁባት። ይሁን መስቀል ትብታብ አይደለም መስቀል አላት። አርባ አንድ ክራ ላይ አይዞ እየተጋደልኩ ሁለት ወርን ኩዳዴ ጸልዬባታለሁ ይቺን ገመድ እና ጎተቻ ናት ጎተቻ ነች። ጎታ አምጥቶ ትላንትና እዚህ ደህና ልናድር ካልን በኋላ ያደርንበት ቦታው መሬቱ ውሃ ሆነ። በቃ ቤተሰቦች ሰብስቤ ደህና ከመጣሁ በኋላ እናቴ በሽተኛ ንቻት ሽልም ውሃ ላይ ማደር እና አድርሼ ጠዋት አመጣችኋለሁ አለ አለና ወንድሜ እሺ እንሂድ በቃ ምን ብዬ ተነስተን ስለዚህ መኪናችን እዛ ተገተረ። ይኸው እስካሁን አልተነሳ። እና እሱን ለማስነሳት ወንድሜ ቀረ። እነኛ መጣን ማለት ነው። የሚገርም ነው። ገመዱ አገዘች። አዎ አገዘች። ቅዱስ ሚካኤል ጋር ቃል የተገባባሁባት እንጂ አሁንም ያኛውን ታመጣዋለች። በቃ ተጫወተብን፣ ብቻ ተጫወተብን ተጫወትኩበት። ግን እንደው ይህች ገመዱ አሁን ብዙ ሰው እኮ የእሱን ጉልበት፣ የሱን አመፀኝነት፣ የመንፈሱን ቢተኝነት በቀላሉ እችን ስትይዥ እሱ ይመጣል። አዎ እዚህ ይዤ እኔ ጉልበት አቅም እንደሌለኝ አምላኬ አንተ ታውቃለህ፣ አምጣልኝ ብዬ ይህን ስጎትት መተው ቁጭ ይላሉ አጠገቤ። የሚገርም ነው። እና አስማት ሰራሽ እኮ ማለት ነው? አዎ ምንም ማለቅ ማምላኪ እንጂ ገና ገነት መንግሥተ ሰማያት ቤተሰቦች እንጂ ይገባሉ። ገነት ነው ቤታችን። አሜን። እና ቤት የሚስካኔ ድረሳት ጀብየ የሚስካኔ ይሄ ማንም የማያስበው ነው። እንኳን ዓለማዊው መንፈሳዊውም ቢሆን አያስበው። እንዲህ የእምነት ገመድ የእምነት ኃይል መሳቢያ የእምነት ጉልበት እንደዚህ በቀላሉ የሚመጣ አይደለም። ይህ ሁሉ ታዲያ ፍንጩ ምንድን ነው? በማድመጥ የሚገኘው መረጃ ነው። በዛ ውስጥ ያለ የእምነት ኃይል ምን ያህል ጥንካሬ ሊያመጣ እንደሚችል የምናገኘው እዚህ እንደምንማረው አይደለም። እዛ የሚሰጠው ትምህርት እዚህ ያው ጩኸቱ ደግሞ እዚህ ያለው ግምታችንም፣ አስተሳሰባችንም፣ ጊዜውም ሰዓቱም እንደዛ ሰፋ ያለ አይደለም። እና በጣም የሚገርም ነው። እንግዲህ ይሄን አባቶች ወይም ደግሞ እንዴት ነው ረጅም ዘመን በቤተ ክርስቲያን የቆዩ ሰዎች አስማት ሰርታ ነው ነው የሚሉት። እርግጠኛ ነኝ የመጣው ዕለት ስትስመኝ የተተበተበብኝ መስሏት፣ እንደዚህ የወንድሜ ሚስት የተተበተበብኝ ስትል እንዴ አንቺ አብስራኖች እንዳልኳት። የሕፃን የሶስት ዓመት ልጅ አለችኝ። እርስዎን በጣም ተወዶታለች፣ ቲቪ እንድያደገች ነው ሟ እምትሎት። ዛሬ ፈርቼ ነው ያላመጣኋት። የሚቀጥለው ሳምንት አመጣታለሁ። ለሶ አስባርክ እና እንደ አንቺ አብስራ ነው እንሽ እንደብዬ እንደዚህ ከተትኩ አልነገርኳት። ምስጥር ከቅዱስ ሚካኤል ጋር ምስጢር እስኪፈታ ድረስ አላወራም ብዬ አላወራሽም። በሉ በርቱ፣ እንግዲህ በርቺ በርቺ፣ በርቱ፣ በርታ። አሁን ሄዷል ብለ ብቻ እንዳትቀበል፣ ሊኖር እ ስራውን እየፈታ ታዲያ። በሰይጣን ታስሮ ነው። የእህቴ ልጅ ነው በሉ በርቱ፣ አብዬ በርቱ። አንበሳኸኝ አንተ ደግሞ በቁማር ስንት ብር ፈጀ? ማት ገንዘብ ነው። ቅድም ሰይጣን የተናገረው ማት ገንዘብ ነው። በቃ ኤቭሪ ፍራይዴይ ሀምሳ ሺህ ይሆናል። እ በላስት ዬር ያጠፋሁት ገንዘብ ይሆናል ሀምሳ ሺህ ምን? በብር? በፓውንድ 250 ይሆናል። ዝም ብሎ ነው የምታጠፋው? አርብ አርብ ይጠፋል ገንዘቤ። አርብ ነው ስቅለት፣ ለዛውም በስቅለት የሚከፈለው አርብ ነው። ደግሞ ገንዘቤ የሚቀረው ማሽን ጋር ነው፣ አርብ ነው ምንድነው? ቁማሩ ምንድነው? ቢሊያርዶ ነው? ምን ቢሊያርዶ አይደለም፣ ማሽን ሎሬት ነው፣ ኮምፒውተር ነው። እና ስታሸንፍ ምን ያህል ታገኛለ? ስትሸነፍ ምን ያህል ታወጣለ? ስታሸንፍ ልትል ነው የሚወስድ ትልቅ ነው። የሚወስዱት ትልቅ ነው። ስታሸንፍ ትንሽ ነው፣ በጣም ትንሽ ነው። ይገዛው ይጠፋል፣ ዝም ብለው ይጠፋል? እናት ለአባት አልረዳህም? ምን ማሽኑ ይረዳህ?